የመስከረም ድምቀት የሆነው የመስቀል ደመራ በዓል ብዙዎች ጓግተው የሚጠብቁት ነው። የሃይማኖት አባቶች አገልጋዮችና ምዕመናን ነጭ ለብሰው በዝማሬ ታጅበው በአደባባይ አምላካቸውን የሚያመሰግኑበት ነው። እኛም በዓሉን በዝማሬ ከሚያደምቀው ዲያቆን ፍሬዘር ደሳለኝ ጋር ቆይታ አድርገናል። መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መድኃኒትነ ለእለ አመነ መድኃኒትነ። መስቀልን እንዴት ነው የምታከብረው? ያው የቤተ ክርስቲያን አገልጋይ ነኝ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አገልጋይ ነኝ። በደንብ ነው የሚከበረው መስቀል። በተለያየ ቦታ በአብያተ ክርስቲያናችሁ ብቻ ሳይሆን በየሰፈሩ የሚከበር በዓል ነው። እኔ ከሌሊት ጀምሮ መስቀልን የማክበር ልምድ ነው ያለኝ። ድሮ ባደግንበት ሁኔታ ውስጥ እንደውም ልጆች እያለን መስቀል ቤት ብዙ የማደር ልምድ የለም። ከዋዜማው ጀምሮ ቆፍረን ምሰሶ ተክለን ደመራ ደምረን ለሊት ለማብራት ደመራውን ለሊት ነው የምናበራው በእኛ ልምድ በአጋጣሚ በቤት በሰፈር ባለው ማለት ነው ሊነጋጋ ሲል የደስታውን መግለጫ በአደይ አበባ መስቀል ተሰርቶ የምሰሶ አናት ላይ ተደርጎ የመስቀሉን አርማነት የመስቀሉን ከፍታ ለማሳየት ሌሊት ጀምሮ በዋዜማው ጀምሮ ነው የምናከብረው። እጅግ በጣም በጉጉት እጅግ በጣም በደስታ የምናከብረው በዓል ነው። አሁንም እያደግንስን በጣም ደግሞ በቤተ ክርስቲያን ኃላፊነት በሰንበት ትምህርት ቤት በዲቁና አገልግሎት ስናልፍ ደግሞ የራሱን የቻለ የቤተ ክርስቲያኗ ልዩ የሆነ ስርዓት አላት። የማህሌቱ ስርዓት፣ የቅዳሴው ስርዓት፣ የደመራው ስርዓት የተለየ ነው። ልብስ ለብሰን መስቀል ይዘን ከቤተ ክርስቲያን ወደ መስቀል አደባባይ በመሄድ በድምቀት ነው የሚከበረው። ልዩ ትዝታ ከበዓላት ሁሉ ደግሞ ልዩ ራሱን የቻለ ትዝታ ያለው በዓል ነው። ምኑ ልበልሽ? በጣም ብዙ ነው የሚነገረው ነው የሚነገረው ስለ መስቀልን አከባበር በየሰፈሩ የራሱ የሆነ ትዝታ አለው። ምክንያቱም ለምሳሌ ትንሳኤን ብናነሳ ቤተ ክርስቲያን ክትት ብለን የምናከብረው በዓል ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስን የልደት በዓል ብናነሳ ቤተ ክርስቲያን ሁሉም ክትት ብሎ የሚያከብረው ነው። መስቀል ደግሞ ለየት የሚያደርገው ሁሉም በየሰፈሩ ደመራውን እየደመረ ብርሃን እንደወጣለን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ይላል ቅዱስ ያሬድ። ስለዚህ ለዓለም ሁሉ ብርሃን እንደወጣ በየቦታው የሚያሳይበት ራሱን የቻለ ድባብ ነው። እንዳውም አንድ ጊዜ ወደ ጉራጌ ሀገር ደግሞ መስቀል ለማክበር ሂጄ ነበር። እሱ ደግሞ ሌላ ራሱን የቻለ ባህል ከሃይማኖት ጋር ተዋህዶ ሳይቀላቀል ሃይማኖቱ እንዳለ ደግሞ ባህሉ ደግሞ ሌላ ውበት ይዞት የመጣ የሚከበር በዓል ነው። ስለዚህ ልዩ ትዝታ ያለው በዓል ነው። ከልጅነት እስከ እውቀት ዘማሪ መሆን ያው የድምፅ ተሰጥኦ ያለው ሰው መቼም እንደዚህ አይነት በዓላት ላይ መድረኩ የእሱ ነው ብዬ ነው ማስበው። ና እንዴት ነው ከልጅነት ጀምረው ነው የመዘመሩ ነገር የነበረው ወይ? ና ደግሞ ለጥምቀት ለመስቀል በዓል እድሉን ታገኝ ነበር? እውነት ነው ያደግኩት በቤተ ክርስቲያን ነው። ከልጅነት የጀመሬ ሌላ መንገድ አልመረጥኩም። ቤተሰቦች የሚያሳደጉኝ በቤተ ክርስቲያን ነው። ከልጅነት ጀምሮ ዳሴ ማርያም ተገዝቶልን እሱን እያጠናን ያው የመጀመሪያው የኢትዮጵያ ልጅ አስተዳደጉ በተለይ በኦርቶዶክሳዊነት ወደ ቤተክርስቲያን ሄዶ ፊደል መቁጠር ነው። ቶሎ የሚሰጠው ለካህን ነው ፊደል እንዲያስቆጥር። ለዚህ በዛ መልኩ ስለሆነ ያደግኩት በሰንበት ትምህርት ቤትም በዲቁና አገልግሎትን በቤተ መቅደስ በማህሌትም እያየን እየተማርን ከአባቶቻችን እግር ስር ቁጭ ብለን ስላደግን እሱ ነው እንደውም ወደ ዝማሬ ያመጣኝ ብዬ ማስበው ና አዎ፣ እድል ነበረ ከፊት ነበርክ። እንደውም ሳስበው አሁን በቁመት ማጠር ስለምል እንደውም ከፊት ነው የምደረገው እና የራሱን የቻለ በጣም ትዝታ አለው። እውነት ለመናገር እንደውም እኛ ከዋዜማው ጀምረን ነው የምንሄድ የነበረው። በዋዜማው ሂደን ጸሎት ተደርጎ ያው ሁሉም ቦታ እንደሚደረገው ግን ሰንበትርቴቱ ተሰልፎ እየዘመረ ከቤተ ክርስቲያን እስከ መስቀል አደባባይ ድረስ እየዘመርን ነው የምንሄደው። ስንመለስም መሽቶ እንደዛ እየዘመርን ነው የምንመለሰው። ከዛ በንጋታውም ደመራውን ለመለኮስ ደግሞ ቀን ስንሄድም ደግሞ እንደዛው ነው። ሰውም ደግሞ ድምጽ ቁጥሩ ነው ለምን አትዘምርም የሚል ደግሞ አስተያየትም ሲሰጥች መንገዱን ይከፍታል በሀይማኖቱ ስትጓዝና ከዛ ደግሞ ዙሪያህ ደግሞ አለማዊ ህይወት ሲከብህ መቼም ፈተናውን ትንሽ ከበድ ያደርገዋል ብዬ አስባለሁ። የቀለም ትምህርት ከመንፈሳዊ ውጭ ያሉ ሰዎችን የምታገኝበት ቦታ ነው። ስለዚህ ሁለቱን እንደው አጣጥሞ መሄዱ ትንሽ ከበድ አይልም ወይ? ሃይማኖትን መርጦ በዛ መንገድ ብሄድ በራሱ የራሱ ፈተና አለው ሲሉ አባቶች እንሰማለን። እያከበርን ያለ ነው በዓል የሚያስተምረን አንዱ እሱ ነው። ጽናት፣ መስዋዕትነት ለሆነ ለምታምኝለት ነገር መስዋዕት አሁን ብዙ ሰው የሚቸገረው ብዬ ማምነው የሆነ ነገር ይጀምራል። የሆነ ደረጃ ሳይደርስ ደሞ ይሄ ነገር መጀመሪያ ያምረዋል። ደሞ የሆነ ነገር ያ ሲሆን ጽናት፣ በሆነ ነገር ላይ ጽናት ሳይኖር ሲቀር የመንገድ መበላሸት ይኖራል። ስለዚህ እግዚአብሔር ሁልጊዜ በቤቱ እንዲያጸናን እየለመን፣ እያለቀስ እየጸለይ ነው የምንኖረው። መስቀሉ የሚያስተምረን ይሄንን ነው። አባቶቻችን ከሚበቁበትና ወደ ቅድስና ከሚደርሱበት ምክንያት አንዱ አጽንኦ ባት ይባላል፣ ባሉበት በአት መጽናት የሆነ ቤት ውስጥ ዘግተው ሰላሳ አመት፣ አርባ አመት፣ ስልሳ አመት መኖር ጸሎታቸውን ብቻ እያደረጉ ከማንም ጋር ሳይገናኙ መስቀሉን ስናነሳ እንደውም ፍቅር፣ አንድነት፣ መተሳሰብ፣ መቻቻል፣ ርህራሄ፣ ይቅርታ በቃል የተገለጸ ሳይሆን በደም የተከፈለ ይቅርታ። በጣም የሚያስገርም ነው። መስቀልን ስናነሳ ጽናት፣ መከራን መቻል። አሁን ብዙ ሰው መከራን መቻል አይፈልግም። አንዱ ወጣትነትን ከሚያበላሸው ነገር አንዱ በጣም ኤክስትሪምሊ ነጻነት መፈለግ የሆነን ፈተና መከራ ማለፍ አለ መፈለግ በሆነ ነጻ በሆነ መንገድ ብቻ መሄድ እሱ ወጣትነትን ከሚያጠፉ የወጣትነት ፈተና ከሚሆኑ ችግሮች አንዱ ነው። በቤተክርስቲያን ውስጥ ስታልፊ ደግሞ የህይወት መርሆችን አባቶቻችን እያስተማሩ እየቆነጠጡም ቢሆን መንገዶችን ያሳያሉ። የምታነቢያቸው መጽሐፍት፣ ገድላቱ፣ የቅዱሳኑ ታሪክ ይሄ ሁሉ መንገዶችን እንድታስተካክል ያደርጋል። ምክንያቱም ይሰርጻል በውስጣችን። ዘማሪ ስናገኝ ደግሞ ማዘመር የግድ ነው አይደል? አዎ። መስቀል አይደል? ለመስቀል ያልተዘመረ ምን መዝሙር ነው ምትዘምርል? ቅዱስ ያሬድ መስቀልን ሲገልጸው መስቀል ብርሃን ለኩሉ ዓለም መሰረተ ቤተክርስቲያን ውሀ ቤ ሰላም፣ መድኃኔ ዓለም ይላል። ና መስቀል ለምናምን ለእኛ መሰረታችን ነው። መሰረተ ቤተ ክርስቲያን፣ መስቀል ብርሃን ለኩሉ ዓለም፣ ለዓለም ሁሉ ብርሃን ይላል ና፣ እሱም ዝማሬን ዘምራለን። ሌላኛው መስቀል ከይኩነነ ቤዛ ቤዛ የሆነን ከሞት ወደ ህይወት ያመጣን። ደግሞ ከሞት ወደ ህይወት ማለት መስቀል ላይ እንደምታውቂው ከመዳን ባሻገር ከመዳን ባሻገር አዳምና ልጆቹን ከሲኦል ወደ ገነት ነጻ ከማውጣቱ ባሻገር እለት እለት ሕይወት እንድናገኝ የሚሰጠን የክርስቶስ ስጋና ደም የተገኘበት ቦታ ነው። ወይም ያ መስቀል ቦታ እና አስገራሚ ነው። መስቀልን ስናነሳ ብዙ ነገር ብቻ ይጎትታል። ስለዚህ በዝማሬ እናከብረዋለን። ነጠላ ላድርግና በጣም እናመሰግናለን።

ይኮነነቤዛ ይኮነነቤዛ ይኮነነቤዛ መስቀል እንግዲህ አሁን ስን ዘምረው እንደነበረው መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ነው። መሰረት ነው ለቤተ ክርስቲያን በመስቀሉ ላይ ነው ቤተ ክርስቲያን የተመሰረተችው፣ በደሙ መፍሰስ ነው፣ በስጋው መቆረስ ነው። ስለዚህ እሱ መሰረታዊ ልናነሳ የሚገባው ነው። ከዛዎች ብርሃን ነው። ብርሃን የጨለማው ዓመተ ፍዳ፣ ዓመተ ኩነኔ የሚባለው የጨለማው ዓለም የበራው በመስቀል ነው። ምክንያቱም ከክርስቶስ መሰቀል፣ ከክርስቶስ መሞት፣ ከክርስቶስ መነሳት፣ ከክርስቶስ መወለድ በፊት የነበሩት ህይወቶች በሙሉ የመከራ የፍዳ የስቃይ የጨለማ ህይወት ነው የነበረው። ስለዚህ ከመስቀሉ ድህነት በኋላ ነው ህይወት፣ ብርሃን፣ ሰላም፣ አንድነት ሰማይና ምድር የታረቁት መላእክትና ሰው የታረቁት ሁላችንም እርቅ የተፈጸመው ሰላም የሆነው ብርሃን የሆነው ከመስቀል በኋላ ነው። መሰረትም ደግሞ የቤተክርስቲያን መሰረት። የቤተክርስቲያን መሰረት ስንል ቤተክርስቲያን አሁን የምንሳለመው ቤተክርስቲያን ብቻ አይደለም፣ የእያንዳንዳችን ልቦና ቤተክርስቲያን ነው፣ ቤተ መቅደሶች ነን። የእኛ መሰረት የሆነው የእኛ የድህነት መሰረት የሆነው ራሱ ክርስቶስ በመስቀል ላይ ባፈሰሰው ደሙ በቆረሰው ስጋው ነው መሰረትነታችን ያለው። አሁንም ቢሆን የድህነታችን ምስጢር ቁልፉ ያለው መስቀሉ ላይ ነው። ይገባል ምስጋና ይገባል ውዳሴ፣ ሁሉን ለፈጠረ ለቅድስ ሥላሴ፣ ከዘመናት በፊት ቀድሞ የነበረ ፍጥረቱን በሙሉ ለክብሩ ፈጠረ። ምን አይነት ሁኔታ ላይ ነው አሁን ያለኸው? የራስህ ድርጅትም እንደከፈትክ ሰምቻ ለሁ ና ስለዛም እስቲ ንገረን። ያው በቤተ ክርስቲያን ውስጥ ስትኖሪ እግዚአብሔርን ነው አስቀድመሽ የምትንቀሳቀሹ የወላዲት አምላክን አማላጅነት አስቀድመሽ ነው የምትንቀሳቀሹው፣ የአባቶችሽን ጸሎት ተመክተሽ ነው የምትኖሪው። በራሳችን የምናደርገው ምንም ነገር የለም። ደግሞ አገልግሎቱን ከፍ ለማድረግ ለማሳደግ አሁን እንዳልሹው የራሴን ድርጅት ከፍቻለሁ፣ ቢሮ ከፍቻለሁ። እሱ አብርሃሚክ መንፈሳዊ የሰርግ አዘጋጅና እንግዳ ተቀባይ ድርጅት ይባላል። ሁለት ስራዎች ነው የሚሰራው። አንደኛው የሰርግ አገልግሎት መንፈሳዊ የሆኑ ሰርጎችን መስራት ነው። ምን ማለት ነው? ከቅድመ ጋብቻ ትምህርት ጀምሮ በተለይ ወጣት ወይም እዚህ ዓለም ውስጥ የሚኖር ሰው ከሚፈተንባቸው አንዱ ትዳር ነው። ስለዚህ ያ ትዳር ከመገባቱ በፊት ከመመስረቱ በፊት ትንሿ ቤተ ክርስቲያን ናት የምትመሰረተው በትዳር ውስጥ ስለዚህ ያ ከመመስረቱ በፊት የቅድመ ጋብቻ ትምህርት ትዳር የሚመሰረት ሰው ምን ያስፈልገዋል? ትዳር የሚመሰረት ሰው ምንድን ነው መጠንቀቅ ያለበት ቅድመ ዝግጅት ማድረግ ያለበት ምንድን ነው? ከዛስ ልጆች ካፈራ በኋላ ልጆቹን በምን አይነት ስነ ምግባር፣ በምን አይነት ሁኔታ ነው ማሳደግ ያለበት የሚሉትን ከቅድመ ጋብቻ ትምህርት ጀምሮ ሁሉንም ፓኬጅ በያዘ መልኩ ሰዎች ወደ እኛ ቢሮ መጥተው ሰርጋቸውን ብቻ ቡክ ማድረግ ነው የሚጠበቅባቸው። ሌላውን ነገር እኛ ጨርሰን እንሰጣቸዋለን። ሌላኛው ሁለተኛው ከውጭ ሀገር የሚገቡ እንግዶቻችንን መቀበል ነው። ለምሳሌ ወደዚህ ሀገር ሲገቡ ዘመድ የሌላቸው ቤተሰብ የሌላቸው ግን ሀገራቸውን ሊጎበኙ ሃይማኖታቸውን ሊያዩ ሊሳለሙ፣ ገዳማትን ሱባኤ ሊገቡም ይመጡ አሉ። ሀገራቸውን መጥተው በደስታ የሚመለሱበትን ሁኔታ ማመቻቸት ነው። እግዚአብሔር ከረዳን እንግዲህ አገልግሎቱ የሚደግፍ ስራ ቤት ጀምሮ ቆንጆ የበዓል ቆይታ ነበር ያደረግ ነው። እጅግ በጣም እናመሰግናለን። እኔም በጣም አመሰግናለሁ ስለጋበዛችሁኝ፣ ስለተገናኘን ደስ ብሎኛል። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሁሉም ዓለም ያላችሁ በገጠር በከተማ በሌላም ዓለም ያላችሁ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ መስቀሉ በሰላም በፍቅር በጤና አደረሳችሁ አደረሰን። መልካም በዓል። ተመልካቾቻችን እንግዲህ እንደወደዳችሁት ቆይታችንን ተስፋ አደርጋለሁ። ቀሪውን ደግሞ የበዓል ዝግጅቶቻችንን ተከታተሉልን። ሰላም ቆዩ።